ሐመድ ረሱሉላ አልቁርኣን ከላሙላ ሱላ። አሰላሙ ዓሌይኩም ወረህመቱላሂ ወበረካቱ። እዚህ የጉዞ መዳረሻችን የሙስሊሙ እሴት፣ ባህል፣ ቋንቋ እንዲሁም ደግሞ ታሪካዊ ቦታዎችን ለማስጎብኘት ቆርጠን ተነስተን አንዱ የሆነውን ሶፍ ዑመር ዋሻን የምንጎበኝ ይሆናል። ይህን ጉብኝት ደግሞ ወንድማችን አባስ የሚመራን ይሆናል። ወደ ፕሮግራሙ ድራሱላ አልርን ከላም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ፕሮግራማችን እንደቀጠለ ነው። አሁን ወደ ሰዌና ከሁለት ሺህ በላይ ደረሳዎችን ለማስመረቅ ኑር የቁርኣን ባንክ እየተጓዘ ይገኛል። በመንገዳችን ላይ እንግዲህ ምስራቅ ባሌ አካባቢ ከሚገኙ ጥንታዊ ቦታዎች ከዚህ በፊት የነበሩ ትልልቅ መሻይኾች ከመቶ ዓመታት በፊት ምናልባት እዚህ ቦታ ላይ ባህላቸውን፣ ቋንቋቸውን እንዲሁም ደግሞ እምነታቸውን ሲያስተምሩ ከነበሩት ትልልቅ የሃይማኖት አባቶች ውስጥ አንዱ ሼክ ሶፍ ዑመር ናቸው። አሁን ሆልቃ ሶፍ ዑመር ወይ ደግሞ የሶፍ ዑመር ዋሻ አካባቢ እንገኛለን። ይህ ቦታ እንግዲህ ከሶፍ ዑመር ዋሻዎች ውስጥ አንዱ ነው፣ ሁሉቃ ይባላል ቦታው። እዚህ እንግዲህ ይህ የተፈጥሮ ቦታ ሲሆን እንደ ግንብ ነው፣ እንደ ትልቅ ግንባታ ነው የሚታየው። እዚህ አካባቢ ላይ ምንም አይነት የእጅ ስራ አልተጨመረበትም። እንደምታዩት በተፈጥሮ የተሰራ በጣም የሚያምር መልክዓ ምድር ያለው የሚያምር ቦታ ነው። እዚህ ቦታ ላይ ነው እንግዲህ ሰው በአንዴ ከሆነ ነገር ከለመደው ባህል ወደ እምነቱ ወይ ደግሞ ወደ መልካም ስነ ምግባር በአንዴ ስለማይተላለፍ እዚህ ቦታ ላይ ሆኖ ነው እንግዲህ ሰዎች መልካምን እንዲመገቡ መልካምን እንዲሰሩ ለማህበረሰቡ ጥሩ ነገርን ሲያስተምሩ የነበሩት እዚህ ቦታ ላይ የቱ ጋር ተቀምጦ ሲያስተምሩ ነበር። ጨለማውን ምኑን እናየዋለን። እንሻላ አብራችሁን ሆኑ፣ ውስጡን የማስጎበኛችሁ ይሆናል። ተከተሉኝ رسول

የተከበራቸው የፕሮግራማችን ተከታታዮች አሁን ደግሞ ወደ ሌላኛው ክፍል መተናል። ይህኛው ክፍል እንግዲህ አዳራሻቸው ነበረ። ማህበራዊ ጉዳዮችን የሚፈቱበት፣ ሰውና ሰው ሲጋጭ የሚያስታርቁበት፣ ወረርሽኝ ሲገባ የሚመካከሩበት፣ እንዲሁም ሌሎችም የማህበረሰባዊ ቀውስ የሚሆን መልካም ነገር ሲመጣ ቁጭ ብሎ የሚመክሩበት ዱአም ያደርጉበት ክፍል እንደሆነ ነው አስጎብኚዎች እየነገሩን ያሉት። በጣም ሰፊ ነው። ሐቂቃ ዋሻ ራሱ አይመስልም። ታስቦበት የተሰራ ትልቅ አዳራሽ ነው የሚመስለው። ይህ እንግዲህ ከአላህ ተአምራቶች ውስጥ አንዱ ነው። መልካም ምድሩ ሰማይ ምድሩን አላህ ተአምራት አድርጓል ለሚያስተናትኑት እና ይህንን ቦታ እንግዲህ ለዛ ነገር ሲጠቀሙበት ነበረ። በጣም የሚያጅብ ነገር ነው። ያየ ነው ያለ ነው። ይሄ ቦታ ለምን ለምንድን ነው የሚያገለግለው? ተረኮም ብየቀበት ወትቤል ብየቀበትጦርነት ወራን ብየቀበት ወትድኩብደደ መንጉዶ

እንግዲህ ከአስጎብኛችን እንደሰማ ነው ነው እዚህ ቦታ ላይ ዋዩ ሶሌ የሚባሉ ትልቅ አባት ናቸው ሼክ ሶፍ ኡመር እዚህ ቦታ ላይ እንዲያርፉ ያደረጉት እና እዚህ ቦታ ላይ ከሳቸውም ጋር በጣም ጊዜ ያሳልፉ እንደነበረ ማህበራዊ፣ ሰባዊ ቀውሶች በተጨማሪም ወረርሽኛ ጋር ሲገባ ጦርነት ሲነሳና የተለያዩ ክስተቶች ሲከሰት እዚህ ቦታ ላይ ሰዎችን ሰብስበው ይመክሩ እንደነበረ ነው የታሪክ ድርሳናት የሚናገሩት ነው ያለው። እነሱም እንግዲህ ታሪኮችን እዚህ አካባቢ አስጎብኞች ስለሆኑ ሁሉንም ነገር በዚህ ሁኔታ ሲካሄድ እንደነበረ እየነገሩን ይገኛሉ። እዚህ ቦታ ላይ በርካታ ሰዎችን ሊይዝ ይችላል። ምናልባትም ከምናውቃቸው አደራሾች ውስጥ መሀከለኛ ሳይዝ ያለው በጣም በርካታ ደረሳዎችን ወይም ደግሞ ህዝቦችን መሰብሰብ የሚችል ትልቅ አዳራሽ ነው። ይሄ በጣም የሚገርም የአላህ ስራ ነው። እንግዲህ የሰው ትልቅ የኢንጂነሪንግ ጥበብ እንኳ ቢፈስበት በዚህ ሁኔታ ነገራቶችን ማከናወን በጣም የሚከብድ ይመስላል። ኢንሻላህ በቀጣይ ደግሞ የት ጋር ሲያድሩ እንደነበረና የራሳቸውን ህይወት ሲመሩበት የነበረውን ክፍል በጋራ ሄደን የምናይ ይሆናል። ወደዚያ እናቀናለን። አብራችሁን ቆዩ።

ድና የተከበራችሁ የፕሮግራማችን ተከታታዮች እንግዲህ ወደ ሼክ ሶፍ ዑመር ማደሪያ ክፍል የተጓዝን ነበረ። ነገር ግን እዚህ ቦታ ላይ በጣም አሁን ወቅቱ ክረምት ስለሆነ ዝናብ ስለዘነበ እና እድሳት ላይ ስለነበር ወንዝ ጎርፍ ገብቶ እዚህ ቦታ ላይ በጣም አርጥቦታል። የተጠጋን ብሄድን ቁጥር ያው ጭቃው ስለማያሳልፍ ለመመለስ ተገደናል ማለት ነው። ከተቻለን ሌሎች የዚህ ዋሻ አካል የሆኑ ቦታዎችን የምናስጎበኛቸው ይሆናል። አብራችሁን ቆዩ። እንግዲህ ይህኛው መንገድ ወደ ማደሪያ ክፍላቸው ነው የሚወስደው እዛ እያደሩ ነው እና፣ እንዲሁም ሌሎች የግላቸውን ሕይወት ሲመሩ የነበሩት ደግሞ እዛኛው ክፍል ውስጥ ነው ማለት ነው። መኝታ ክፍል ብለን የምንጠራው ማለት ነው በእኛ አጠራር። ወደዛ ልንጓዝ ነበረ። እንግዲህ መሪያችን በፍጹም ሊያሳልፈን እንደማይችል ነግሮን ከዚሁ እየተመለስን እንገኛለን ኢንሻአላህ። ጊዜ ስታገኙ ወይ ደግሞ ወደ ባሌ አካባቢ ስትመጡ ሶፍ ዑመር የት ነው ብላችሁ ብትጠይቁ ማንኛውም ሰው ያሳያቸዋል። እዚህ አካባቢ የተከበረ ዋሻ የተከበረ ግለሰብ የነበረበት ቦታ ነው። በጣም የሚታወቅ ታዋቂ ቦታ ስለሆነ መታችሁ እንድትጎበኙ ታሪካችሁ እንድታውቁ በዚህ አጋጣሚ ላስታውሳቸው እወዳለሁ። ኑር ቁርኣን ባንክ ከሚንበር ቲቪ ጋር በመተባበር የሚሰራቸው ፕሮግራሞች እንሻላ የሚቀጥሉ ይሆናሉ። በየአመቱ እንሻላ አላህ ካለ እናንተ ጋር አዳዲስ ነገሮችን ይዘን ለመምጣት እንሞክራለን። ርን ላ እንግዲህ የሶፍ ዑመር ዋሻ በጣም የሚያምርና የሚያስደንቁ ነገሮች አሉት። ከዛ ውስጥ እንግዲህ ውስጡ በጣም ጨለማ ነው። በዛ ላይ ደግሞ እድሳት ላይ ነው። በፊት እንግዲህ ትምህርት ላይ እያለን የምናውቀው ኒ በጥቂቱ በወፍ በረር ወይም በወፍ በረር የሚባለው እንዲሁ ሁለት ሦስት ፎቶ ነበር የምናየው። እዚህ ግን መተን ስናየው በጣም አስደናቂ ታሪክ ያለው ቦታ ነው። በዛ ላይ ደግሞ ለመጎብኘት በጣም የሚያምር ቦታ ነው። ለመቀማመጥ ራሱ በጣም የሚገርም ቪው ያለው ቦታ ነው። እንደዛ ነው። እንደውም እድሳት ላይ ያልከው ሜቢ ማብራትና የሆነ ነገር እያስገቡለት ነው ልበል። እድሳት ያው ምንም የሚነካ ነገር የለውም። ንትነው እድሳት ሲባል ምናልባት ለተመልካቾቻችን የሆነ ፈርሶ የሚሰራ ነገር እንዳይመስላቸው ተፈጥሮ ነው። ነገር ግን ላይት ማብራት፣ መሰረተ ልማቶች እንደዚህ አንዳንድ ነገሮችን እያመቻቸ ነው ለጎብኚዎች ምቹ እንዲሆን ማለት ነው። ያን ነው እድሳት ብሎ የገለጸው። እንግዲህ በጣም የሚያምር እስላማዊ ተች ያለው የእስላም ካልቸርን ሊገልጽ የሚችል የመሻይኮቻችን ቦታ ነው። ከወሎ ሼኮች ጀምሮ እስከ ኦሮሚያ ያዛመደ አቅፎ የያዘ ምናልባት ትልቅ የወሎ ሼኮች እዚህ መጥቶ ከሼህ የሶፍ ዑመር ሼህ ጋር የተገናኙበት አጋጣሚዎች አሉ። የባሌ ሼህ እንዲሁም እዚህ ቦታ ላይ እንደተገኙ ነው ታሪኮች የሚገልጹት። በየአመቱ በረመዳን ላይ በጣም የሚያማምሩ ቦታዎችን እናስጎበኛለን። በተጨማሪም እንግዲህ ከአንድ ቁርኣን ጀምሮ የቻላችሁትን ያህል ለኑር ቁርኣን ባንክ ድጋፍ ብታደርጉ፣ እኛ ደግሞ የሚገባውና አለበት በተባለው ቦታ የቁርኣን ችግር ያለበት ቦታ ላይ የምናደርስ ይሆናል። ይህም ደግሞ የእናንተ ትብብር እንፈልጋለንና